ጤና ይስጥልን ክቡራን ተመልካቾች፣ ሐሳብ ላይ ተጀምረዋል። ሐሳብ ላይ ዛሬ ሁለት ከሀገር ውስጥ፣ አንድ ከውጭ ርዕሰ ጉዳዮችን መርጦ ወደ እናንተ መጥቷል። ፕሮግራሙን እንደተከታተሉ በክብር ምጋብዛችሁ፣ ደረሰ አማረ ነኝ። በቅድሚያ ርዕሰ ጉዳዮቹን እንመልከት። ሐሳብ ላይ ዛሬ በሶስት ጉዳዮች ላይ ይወያያል። የኢትዮጵያ ጥንታዊ ስልጣኔ መሰረቱ አባይና ቀይ ባሕር መሆኑን ታሪክ ይነግረናል። ይህንን መነሻ በማድረግ በቀይ ባሕር ላይ የተወለደ ያደገና የበለጸገ ስልጣኔ የነበራትን ኢትዮጵያ ከቀይ ባሕር ለዘላለም መቁረጥ ይቻላል ወይ? ዘመኑስ ይህንን ይፈቅዳል ወይ? ታላቁ የኢትዮጵያ ህዳሴ ግድብ በዚህ ዘመን እንደ ስልጣኔ ፕሮጀክት ልንመለከተው እንችላለን ወይ? ከሆነስ እንዴት ሲል ይጠይቃል። የመደመር መንግሥት እውነተኛ ፌዴራሊዝምን የሚተገብር ብዝሃ ቋንቋን የሚጠብቅ፣ ብዝሃ ማንነትን የሚያቅፍ መሆን አለበት ተብሏል። በዚህ ዙሪያ የኢትዮጵያ የረጅም ጊዜ ክርክሮች ምንድን ናቸው? እነዚህ ሐሳቦች መሬት ላይ ሰላም ለመፍጠር እንዴት ባለ መንገድ ተግባራዊ መሆን አለባቸው ሲል ይወያያል። የሩሲያ የዩክሬን ጦርነት በሰላምና ድርድር ለመቋጨት አሜሪካ ጥረቷን ቀጥላለች። የሁለቱ ወገኖች ጦርነት በድርድር እንዲቆም የሚያስችሉ ቁልፍ ምክንያቶች ምንድን ናቸው? የሰላም ጥረቱ እንቅፋቶችስ ምን ሊሆኑ ይችላሉ ስንል ሐሳብ እናዋጣለን። ቀደም ሲል ናቸው ርዕሰ ጉዳዮች ላይ ሀሳብ እያዋጣን ቆይታ የምናደርግ ይሆናል። ውይይቱን በመምራት ድረሰ ማርህ አብሬያችው ቆይ ያለው እዚህ ደግሞ ባልደረቦቼ ቦታቸውን ይዘዋል። እስጢፋኖ አበራ፣ በረከት ተካልኝ በጋራ በመሆን ከእናንተ ጋር ጥሩ ቆይታ የምናደርግ ይሆናል። በቅድሚያ ግን እንኳን እንደናመጣቸው ነው ቆየ። መልካም እንግዲህ ያው ቅድሚያ የምናደርገው ወይም በመጀመሪያ የምንመለከተው ርዕሰ ጉዳያችን የዓለም ስልጣኔዎች ውሃን መሰረት ያደረጉ መሆናቸው ይታወቃል። የመጀመሪያዎቹ አራቱ ታላላቅ የዓለም መንግስታት ወይም ስልጣኔዎች የምንላቸው ውሃን ወይም ደግሞ ታላላቅ ወንዞችን መሰረት አድርገው የተገነቡ እንደሆኑ ከታሪክ የምንረዳው ሀቅ ነው። ከዛ ጋር ተያይዞ እንግዲህ ኢትዮጵያ አንዷ ነች። የኢትዮጵያ የቀደመው ስልጣኔ ውሳኔ ከአክሱም ጋር ተያይዞ የሚነሳው ማለት ነው በአባይና በቀይ ባሕር ላይ የተመሰረተ መሆኑ ይታወቃል። የሱሜሪያ እንደዚሁ በጤግረስና ና ኤፍራጠስ ወንዝ ላይ የተመሰረተ መሆን ይታወቃል። የህንድ ስልጣኔም በተመሳሳይ የቻይና ስልጣኔን ማንሳት እንችላለን እና የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከሰሞኑ ባደረጉት ለከፍተኛ የፓርቲው አመራሮች በሰጡት ገለጻ ያነሱት አንዱ ሐሳብ ስልጣኔዎች ውሃን መሰረት ያደረጉ መሆናቸውን ጠቅሰዋል እና እንደው የኢትዮጵያ የግዛት ጥንካሬ የሚመነጨው ከአባይና ከቀይ ባህር ነው ብለን መውሰድ እንችላለን ወይ የሚለውን ነገር መግቢያ ብናደርገው አሁን ባለንበት ደግሞ የፖለቲካ ኢኮኖሚ ሁኔታ ውስጥ በጂኦ ፖለቲካ በሉዓላዊነት በውሃ እንደዚሁም ደግሞ በሀገራዊ ብሔራዊ ደህንነትና እንደዚሁም ጥቅም ዙሪያ ያሉ ግንኙነቶች ምንድን ናቸው? እርስ በርስ ያላቸው አንድምታስ እንዴት ይታያል ከሚለው ብን ጀምር ደስ ይለኛል። እስጢፎ እንግዲህ እንዳልከው ክቡር ጠቅላይ ሚኒስትሩ በሁለት ክፍል ለብልጽግና ፓርቲ ከፍተኛ አመራሮች የሰጡት ስልጠና ነው። ከሰሞኑ በመገናኛ ብዙኃን የእኛን ፋናን ጨምሮ በሌሎቹም ሲተላለፍ የነበረው ዛ ላይ የተነሱ ሀሳቦችን ነው እንግዲህ የጠቃቀስ ከዋንተም የብልጽግና ፓርቲ ክቡር ጠቅላይ ሚኒስትሩንም ለየት ከሚያደርጓቸው ነገሮች አንዱ መሰል ስልጠናዎችን መስጠታቸው ነው። እነዚህ ስልጠናዎች ደግሞ አባላቱን አንድነት እንደዚሁ የሚያመራሩ ለአንድ የጋራ ዓላማ እንዲሰነፍ እንዲሰለፍ እድል ይሰጠዋል። ይሄ የመደመር የሚለው አይዲዮሎጂም እንግዲህ በስፋት እየሰረጸ ያለ ነገር ስለሆነ መሰል ስልጠናዎች መደመር የሚለውን ሀሳብ ምንድን ነው እንዴት ነው በተለያዩ አውዶች ትርጉም የሚሰጠው የሚለውን ነገር በደንብ የሚያሳይ ይመስለኛል። እዚህ ላይ ነው እንግዲህ ቅድም እንዳልከው ወደኋላ ሄደው ከታሪክ እና ከስልጣኔ ከምናምን ጋር የተገናኙ ሀሳቦችን ለመተንተን የሞከሩት እንግዲህ በዚህ በዚህ አውድ ውስጥ ያነሷቸው ዋና ዋና ሀሳቦች ቅድም የጠቃቀስካቸው እንዳሉ ሆነው የብልጽግና ከፍተኛ አመራሮች ታሪክን ከመናገር ወይም ደሞ ታሪክ ከመተረክ ባለፈ ታሪክ ሰሪ መሆን አለብን፣ ታሪክ ነጋሪ ብቻ ሳይሆን ታሪክ ሰሪ መሆን አለብን ብለው ደጋግማው አንስተዋል። ከዛ በተጨማሪ ደግሞ የችግር መተንተን ብቻ ሳይሆን መፍትሄ አምጪ መሆን አለብን የሚል ነገርም ደጋግመው አንስተዋል። ቅድም እንዳልከው የዓለም ስልጣኔዎች የተጀመሩት የሜሶፖታሚያም እንበል የሱሜሪያም እንበል ሌሎቹንም ብንጠቃቀስ ብዙ ስልጣኔዎች አሉ። ኢትዮጵያም ዓለም ላይ ሀያል ከሚባሉ ስልጣኔዎች መካከል አንዷ እንደነበረች አንስተዋል። የኢትዮጵያ ስልጣኔና ትልቅነት የነበረባቸው ጊዜዎች ደግሞ ኢትዮጵያ በዚህ በሁለቱ ውሃዎች ላይ አቅም ወይም ደግሞ የበላይነት የነበራት ወቅት እንደሆነ ጠቁሟል። አሁንም የመደመር መንግስት እሳቸው የሚመሩትም ፓርቲ በዋናነት ግቡ ኢትዮጵያን ማሰልጠን ለዜጎች ምቹ ሀገር መፍጠር እንደሆነ ይሄ ኢትዮጵያን ማሰልጠንና ለዜጎች ምቹ አገር መፍጠር ሂደት ውስጥ ደግሞ የስልጣኔ አለባውያን ወይም ደግሞ ኤሌመንቶች ብለው ያስቀመጧቸው ነገሮች አሉ። ሀገር ወዴት እየሄደ እንደሆነ አንደኛው ከተሜነትን የማስፋፋት ሁለተኛው የዳበረ ዲሞክራሲን፣ ሶስተኛው የዳበረ ባህልን፣ አራተኛ ነገር ደግሞ የዳበረ ቴክኖሎጂ መፍጠር ግባቸው እንደሆነ አንስተዋል። እዚህ ውስጥ ደግሞ የስልጣኔ መለኪያ ወይም ደግሞ ስልጣኔ አንድ ማህበረሰብ ሰለጠን የሚባለው የኢነርጂ ምርታማነቱ ጋር በተገናኘ እንደሆነ የኢነርጂ ምርታማነት ደግሞ በዋናነት የሚገኘው ከዚህ ከሃይድሮሎጂ አሁን ካለው ሁኔታ ጋር አንስተው ኢትዮጵያ በዚህ ሰዓት ካሉ 15 ግዙፍ የአፍሪካ ግድቦች ሶስቱን የምትይዝ እንደሆነ አንስተዋል። ኢትዮጵያን ማሰልጠን፣ የሰለጠነ ማህበረሰብ እንፍጠር የሚባል ከሆነ ኢትዮጵያ በኢነርጂ ወይም ደግሞ አባይን ተጠቅማ እየሰራች ያለችው ስራዎች እንዳሉ ሆነው ደግሞ ይሄ ድል ወይም ደግሞ ይሄ ስኬት በቀይ ባሕር መደገም አለበት። ስለዚህ ኢትዮጵያ እንደ ትላንቱ የሰለጠነች ሀያል ዓለም ላይ ተጽዕኖ ፈጣሪ መሆን እንድትሆን የምንፈልግ ከሆነ በሁለቱ ውሃዎች ላይ ያለን የበላይነት ተጠናክሮ መቀጠል አለበት። እሱ አባይ ላይ ተሳክቷል። ወደ ህዳሴው ደግሞ መሄድ አለበት የሚል ነው ጥቅል ሐሳቡ። እንደሚታወቀው ብዙ ሰዎች የሚያነሱት አንዱና ትልቁ ነገር ታላቁ የኢትዮጵያ ህዳሴ ግድብ ከፕሮጀክት ጽንሰ ሐሳብም በላይ የሆነ አስተሳሳሪ ጉዳዮች እንዳሉት በተለይ ደግሞ የትርክት ግንባታ ላይም ትልቅ የሆነ መሰረት የሚጥል ፕሮጀክት መሆኑም ተያይዞ ይነሳል እና ታሪክ ስለ አባይ ታሪክ በማውራት ሳይሆን አባይ ላይ ታሪክ በመስራት የተፈጠረ ታላቅ ፕሮጀክት ስለመሆኑም ተያይዞ ይነሳል። ስለዚህ ታሪክ ልክ እንደ ወንዝ ነው፣ ይፈሳል። ግን በዘመኑ ያሉ በትውልድ ቅብብሎሽ ውስጥ እዛ ታሪክ ላይ አዲስ ነገር በመገንባት ወደ ስልጣኔ መቀየር ይቻላል የሚል ሀሳቦችም ተነስተዋል። ከዚህ ጋር ተያይዞ እንደው አሁን ላለንበት ዘመን ታላቁ የኢትዮጵያ ህዳሴ ግድብ እንደ ስልጣኔ ፕሮጀክት ልንመለከተው እንችላለን ወይስ፣ ከሆነስ ደግሞ እንዴት የሚለው ላይ የተወሰኑ ሀሳቦችን ልውሰድ በረከት። መልካም እንግዲህ ስለ ስልጣኔ ነው እያነሳን የምንገኘው። ስለ ስልጣኔ ስናነሳ በተለይ ደግሞ ውሃን መሰረት ስላደረጉ ስልጣኔዎች ነው በስፋት የምናነሳው። ዞር ብዬም ለመመልከት ስሞክር በርከት ያሉ ስልጣኔዎች በእጅጉኑ ከውሃ ዳር ጋር የተቆራኙ ውሃ ላይ መሰረት ያደረጉ ስለመሆናቸው ታሪክም ያሳያል። አባይን ብታነሳ ለግብፅ የስልጣኔ ምክንያትና መነሻ እንደነበር ትመለከታለ። ጤግሮስና ኤፍራጢስን ስትመለከት ደግሞ ለሜሶፖጣሚያ ስልጣኔ በእጅጉኑ አጋዥ ነበር። የቻይና ደግሞ ይሄ ቢጫ ወይም ደግሞ የሎ ሪቨር የሚሉት በእጅጉ ለስልጣኔያቸው አጋዥና ዋነኛ መሰረት ሆኖ አገልግሏል ብለን ልንወስደው እንችላለን። ስለዚህ ለምንድን ነው ግን ውሃ በዚህ ልክ ለስልጣኔዎች መሰረት ሊሆን የቻለው የሚለውን ግን መመልከት ጠቃሚ ይሆናል። አንተ ወደ አነሳኸው ጥያቄ ከመምጣቴ በፊት በዋነኛነት ውሃ ምንድን ነው ብለን መመልከት አለብን። አንዱ ውሃ ሕይወት ነው። ውሃ ኢኮኖሚ ነው። ውሃ መጓጓዣ ነው። ውሃ የፖለቲካ መሰረት ወይም ደግሞ የፖለቲካ ኃይል መሰረት ሆኖ ባለፉት ዘመናትም ሲያገለግል ኖሯል። ዛሬም ድረስ እያገለገለ ይገኛል። ለዚህም ነው እንግዲህ ኢትዮጵያ የባህር በር ያስፈልጋታል ብለን ስንል የፖለቲካ የኃይል መሳሪያ ሆኖ እያገለገለ ነው። ልክ እንደዛው ደግሞ የኢኮኖሚ መሳሪያም ነው። ዛሬም ድረስ ያልቀነሰና በዛው ልክ ያለ ጉልበታም የሆነ ነገር ስለመሆኑ ትመለከታለህ። በቀደሙት ስልጣኔዎችና በቀደሙት ማህበረሰቦች ውስጥ ደግሞ መለስ ብለህ ስትመለከት ውሃ በዋነኛነት የለም አፈር ምንጭ ሆኖ አገልግሏል። አስተማማኝ የመስኖ ምንጭም እንደሆነ ታውቃለህ። በዚህ ውስጥ ደግሞ ሰብሎችን እና እንዲሁም ደግሞ ለከብቶች የሚሆን ንጹህ የመጠጥ ውሃም ደግሞ የምታገኝበት ከመሆኑ ጋር ተያይዞ የሰው ልጅ ስልጣኔውን መስረት ሲያደርግ ለከተሞች መስፋፋት፣ ለማህበረሰብ መስረታ በእጅጉኑ የውሃ ዳርና ውሃ በእጅጉኑ አገልግሏል ብለን ልንመለከት እንችላለን። ቀይ ባሕርና እንደዚሁ ደግሞ አባይ ጋር ደግሞ መለስ ብለ ስትመጣ እንግዲህ ቀይ ባሕርና አባይ የኢትዮጵያን እጣ ፈንታ በእጅጉኑ ሲቀርጹ ወይም ደግሞ ሼፕ ሲያደርጉ ቆይተዋል። በኢኮኖሚ ሼፕ ሲያደርገው ቆይቷል። በባህል እድገት ውስጥ ትመለከተዋል በቀጠናዊ ተጽዕኖ ውስጥ ደግሞ በዚህ ውስጥ ትመለከተዋለን። ወደ አነሳኸው ሀሳብ ስንመጣ እንግዲህ ዛሬ ላይ ኢትዮጵያ ከነዚህ ሁለት ውሃዎች ጋር በእጅጉ ነው የነበራት ቁርኝት በጠነከረበትና በላላበት ወቅት ያላት የማዕከላዊ መንግስት ጥንካሬና ድክመት ከዚህ ከነዚህ ውሃዎች ጋር በእጅጉሩ ተቆራኝቶ ተመልክተነዋል። የኢትዮጵያ ገናና ታሪኳን ስትመለከት በአክሱም ዘመን መንግስት የነበራትን ስልጣኔና ገናናነት ስትመለከት ከሮም ከፋርስ ስልጣኔዎች ጋራ የሚተካከል የነበረ የነበረ ማዕከላዊ መንግስት የነበራት እንደነበር እናውቃለን። ከዛ በሴራ ተገፍታ በመጣችበት ሂደት ውስጥ ደግሞ የተዳከመ ማዕከላዊ መንግስትን እየተመለከተ እንገኛለን። ባለፉት ጊዜያቶች ባለፉት አስራ አራት ዓመቶች ውስጥ ደግሞ ኢትዮጵያ ለአባይ ወንዝ የሰጠችው ትኩረት በአፍሪካ ውስጥ ያላትን ትክክለኛ ቦታ ለማግኘት የሄደችበትን ርቀት በጅጉኑ የሚያሳይ ነው ማለት ትችላለን። በሀገር ውስጥ አንድነትና ጥንካሬ ከመንግስት ጋር ህዝቡ ያለውን ትስስር አጠናክሮታል። እንደገና በአፍሪካ ውስጥ ደግሞ ያላትን ተጽዕኖ፣ በተለይ ደግሞ በኃይል አቅርቦት ውስጥ ያላትን ተጽዕኖ በእጅጉኑ እያጎላ መጥቷል። ሌላኛው የዚህ ዘመን ትውልድ የስልጣኔ መገለጫ ሆኖ የቆየ ወይም ደግሞ ወደፊትም የሚቆይ ትልቅ ሀውልት ማቆም የቻለ በትን ታሪክ ነው። በጉባ ተራሮች ላይ ባለፈው በ ጳጉሜ አራት ማስመረቅ የቻለው ማለት ነው። ስለዚህ ንጋትንም ስትመለከተው ዛሬ የዚህ ዘመን የስልጣኔ ታሪክ ማሳያ ሆኖ መቅረብ የሚችል ነው ብዬ ማንሳት ይችላሉ። መልካም ያው ቀደም ሲል እንዳነሳ ነው የዓለም ታላላቅ ስልጣኔዎች ወንዝና ውሃማ አካላትን መሰረት አድርገው ተመስርተዋል። ትልቅ ገናና የሆነ ኢምፓየር መስራት ችለዋል። በዚህ ማዕቀፍ ውስጥ ደግሞ ኢትዮጵያ በታሪክ አጋጣሚ የዚህ አካል ነበረች የሚለውን ሀሳብ ካነሳን ላይቀር ከባህር መዳረሻ ጋር ያሉ ጉዳዮችን ማንሳት በጣም ጠቃሚ ነው ብዬ አስባለሁ። አሁን የኢትዮጵያ የባህር በር መዳረሻ ጉዳይ በብዙ መልኩ መነጋገሪያ የሆነ ርዕሰ ጉዳይ መሆኑ ይታወቃል። ነገር ግን የዚህን የባህር በር መዳረሻ ፍላጎት መሰረታዊ ጽንሰ ሀሳቡን ካለመረዳት ግን ሰዎች ጉዳዩን የመስፋፋት አድርጎ የማየትና እንደዚሁም እንደዚህ አይነት ትርጉም የመስጠት ሁኔታዎች አሉ። በዚህ ረገድ የሚሰጡ አስተያየቶች እጅግ በጣም የተሳሳቱ መሆናቸውን በዚህ አጋጣሚ መግለጽና ማስረጽ እንፈልጋለን የኢትዮጵያ የባህር በር መዳረሻ ጉዳይ በታሪክ በጂኦግራፊና በብሔራዊ ደህንነት ወይንም ብሔራዊ ጥቅም ጋር በጣም ተያይዞ ሊነሳ የሚችል ጉዳይ መሆኑን ማንሳት ያስፈልጋል ምክንያቱም የባህር በር ታሪክ አጋጣሚ እዛ ነበርን የቀይ ባህር ደግሞ ለኢትዮጵያ ቀደምት ስልጣኔ መሰረት ነው ብለን ካነሳን ቀጥሎ ደግሞ በታሪክ አጋጣሚ ከዛ ባህር ልንርቅ ችለናል። በዛ ምክንያት የደህንነት ጫናዎች መጥተውብናል። ተጋላጭነቱም ከፍ እያለ መጥተዋል። 95 በመቶ የሚሆነው የንግድ እንቅስቃሴያችን በ ጎረቤት ኮሪደር በኩል ብቻ የሆነበትን አጋጣሚዎች ማንሳት እንችላለን። አሁን ደግሞ የወደብ ወጪ እየጨመረ መጥቷል። ሌሎችም ተያያዥ ጉዳዮች አብረው ይመጣሉና ይህንን ሁሉ አመክንዮ ብንተው እንኳን በቀይ ባሕር ላይ የተወለደ የበለጸገ ያደገ ስልጣኔ የነበራት ኢትዮጵያን ከቀይ ባሕር ቆርጦ ማስቀረት ይቻላል ወይ የሚለው ጉዳይ ላይ የተወሰነ ሀሳቦችን ብናዋጣ ጥሩ ነው። እንግዲህ የኢትዮጵያ የባህር በር ጥያቄ ቅድም የጠቃቀስካቸው የኢኮኖሚያዊ እና የብሔራዊ ደህንነት ጥያቄዎች እንዳሉ ሆነው የኢትዮጵያ የባህር በር ጥያቄ ወደ ታሪኬ ልመለስ ወይም ደግሞ ወደ ትላንትና ታሪኬ ልመለስ የሚልም ነው። ኢትዮጵያ በታሪኳ ተቋርጧል ወይም ደግሞ ከታሪካችን ዲስኮኔክት ሆነናል። ስለዚህ ኢትዮጵያ ሙሉ የምትሆነው ኢትዮጵያ ከታሪኳ ጋር ከሺህ ዓመታት ታሪኳ ጋር ሙሉ ለሙሉ የምትገናኘው ወደ ትላንት ወደነበረችበት የባህር በር ስትመለስ ነው። የባህር በር አለመኖር ማለት የተዘጋ ቤት ውስጥ መኖር ወይም ደግሞ የተቆለፈ ቤት ውስጥ መኖር ማለት ነው። ባህር በር ወደ ዓለም የምንወጣበት በር ነው። ዓለምን የምናገኝበት ከዓለም ጋር የምንገናኝበት የምንነግድበት በር ነው። ባህር በር የሌለው ሀገር እንደሚታወቀው በብዙ መልኩ ዲስ አድቫንቴጅ የሆነ ሀገር ነው። ኢትዮጵያ ደግሞ ለሱ ማሳያ ነች። ኢትዮጵያ ወደ ውጭ መመልከቻ በር ነው የሚለው ይበልጥ በጣም ትርጉም ይሰጣል። ኢትዮጵያ ደግሞ ዓለም ላይ የባህር በር ከሌላቸው ህዝቦች ኦልሞስት ወደ ግማሽ የተጠጋውን የምትይዝ አገር ነች። ሌሎቹ በጣም ጥቃቅንና ከባህሩን በጣም የራቁ ናቸው። ኢትዮጵያን የሚያክል 130 ሚሊዮን በላይ ህዝብ ያላት ከባህር ደግሞ ከ50 እና 60 ኪሎ ሜትር ላይ ርቃ የባህር ብር የሌላት ሀገር አለም ላይ ብቸኛ ኢትዮጵያ ነች። ስለዚህ ኢትዮጵያ የባህር በር ጥያቄ ማንሳቷ ከብሔራዊ ደህንነት፣ ከኢኮኖሚ፣ ከምናምኑም በላይ ወደ ታሪካችን እንመለስ የሚለውን ነገር የያዘ ነው። ክቡር ጠቅላይ ሚኒስትሩም በዚህ የስልጠና አጋጣሚ ላይ ደጋግመው ያነሷቸው ነገሮች አሉ። ሀገራት የሚወድቁት በተቋማት በስርዓት መዳከም፣ በኢኮኖሚ መዳከም እንደሆነ ጠቁመዋል። ኢትዮጵያ ደግሞ ጥሩ ነገር፣ ሌሎቹ ወድቀው መነሳት የማይችሉ ሀገሮች አሉ። እኛ ግን ሀገር አለን። ወድቅ ብንወድቅም ወይም ወደኋላ ብንመለስም ወደፊት መስፈንጠር የሚያስችለን አቅም አለን። ለዚህ ደግሞ ዋነኛው ግብአት የሚሆነው ብለው ትክክለኛ ጥያቄ መጠየቅ አለብን። ሀገራችን ለምን ወደኋላ ቀረች የሚለው ነገር ደጋግመው አንስተዋል። ነገር ግን ይሄ ከባህር በር ወይም ሞ ከአክሰስ ቱዘሲ ተብሎ አሁን መንግስት ቴብል ያደረገው አጀንዳ የሁሉም የኢትዮጵያዊ አጀንዳ መሆን ያለበት ለምንድን ነው? ታሪካችን ሙሉ ስላልሆነ ታሪካችን የተቋረጠ ስለሆነ ኢትዮጵያ ሙሉ ታሪክ የሚኖራት ኢትዮጵያ የተቋረጠው ታሪኳን መግጠም የምትችለው ያጣቻቸውን ነገሮች መሙላት ስትችል ነው። ይህንን ደግሞ ዓለም ተቀብሎታል። ባለፈው ሳምንት የነበሩ የወታደራዊ ዲፕሎማሲ እንቅስቃሴዎች ለዚህ ማሳያ ናቸው። ከጣሊያን ከአሜሪካ፣ ከፈረንሳይ መንግስት ጋር የነበሩት ነገሮች እነዚህ ሁሉ ሀገራት ኢትዮጵያ የባህር በር ማግኘቷ ለኢትዮጵያውያን ብቻ ሳይሆን ለቀጠናውም ተርፋል የሚል ነገር ተነስቷልና ና የኢትዮጵያ የባህር በር ጥያቄ እንዳልከው ማህበራዊ፣ ኢኮኖሚያዊ ምናምን ሌሎች የተዘረዘሩ ምክንያቶች ቢኖሩም ከታሪክም አንጻር ከተቋረጠው ታሪኬ ጋር ልገናኝ የሚል ጥያቄ ምስጥ ያስባሉ። ይሄ ደግሞ የታሪካዊ መሰረት ደግሞ ኢትዮጵያን ለዘላለም ከቀይ ባህር ገድቦ ቆርጦ ማስቀረጥ አይቻልም የሚለውን አብይ ጉዳይ እንድንይዝ የሚያስችለን ጉዳይ ነው። እዚሁ ላይ በረከት፣ አሁን ያለንበት ደግሞ ሀያ አንደኛው ክፍለ ዘመን ነው። ምንም እንኳን ወደ ጥንቱ ዘመን ሄደን የኢትዮጵያን ስልጣኔ በውሃ ላይ ምን አይነት ተጽዕኖ መፍጠር ይችላል ነበር የሚለውን እያነሳነው ቆይታ ያደረግነው፣ አሁንስ ካሉ የፖለቲካ ኢኮኖሚ ሁኔታዎች አንጻር በ21ኛው ክፍለ ዘመን ደህንነቱ የተጠበቀ ሉዓላዊ የባህር መዳረሻ ሳይኖረን እንደ ሀገር መቀጠል እንችላለን ወይ የሚል ጥያቄ ይነሳል። እዚህ ላይ መነሳት ያለበት ነገር እንግዲህ ደህንነቱ የተጠበቀ እና እንዲሁም ደግሞ መውጫ መግቢያ በራስህ እጅ የሆነ የባህር አክሰስ ወይም ደግሞ የባህር በር መኖር በራሱ በኢኮኖሚ ውስጥ እንዲሁም ደግሞ በዓለም የፖለቲካ ስርዓት ውስጥ እና ባለህበት ቀጠና ውስጥ ያለህን ተጽዕኖ በእጅጉኑ እየወሰነ ያለ ጉዳይ ነው። ይህንን ማድረግ የቻሉና ይህንን አይነት ይዞታ ያላቸው ሀገራት በዓለም ኢኮኖሚ ውስጥ እየተጫወቱ ያለው ሚና ምን አይነት እንደሆነ መመልከት ይቻላል። ኢትዮጵያም ይህ አይነቱ ተጠቃሚነትን ነው እየጠየቀች የምትገኘው እንጂ እጅ መንሻ ሰጥታ ወይም ደግሞ የተለየ ነገር ዳረጉት አይደለም። ኢትዮጵያ እየጠበየቀች ያለችው ግን፣ በዚህ ውስጥ በዋነኛነት መመልከት ያለብን ነገር ብዬ የማስበው እንደ ሀገር ኢኮኖሚያችን እያደገ የህዝብ ቁጥራችን እያደገ እንዲሁም ደግሞ በቀጠና ውስጥ ተጽዕኖ ፈጣሪ ሀገር እንደሆነ ሀገር ታሪኩም ቅድም እስጢፋኖስ እንዳነሳው ከታሪኩ ጋራ ልገናኝ ሪኮኔክት ላድርግ እያለ እንደሚገኝ ሀገርና መንግስት አስተማማኝ የሆነ የባህር በር የማግኘት ጉዳይ ጥያቄ ውስጥ የሚገባ አይደለም። ዳስ ዋይ የተለያዩ ዓለም አቀፍ ትልልቅ ኃይሎች ወይም ደግሞ የፖለቲካና የኢኮኖሚ ኃይሎች የምንላቸው ሀገራት ለዚህ ጥያቄ እየሰጡ ያለው አዎንታዊ ምላሽ በዚህ ውስጥ መታየት የሚችል ነው ብዬ አስባለሁ። መልካም። ከዚሁ ጋር ተያይዞ እንግዲህ የፖለቲካ ሁኔታችን እንደዚሁም ደግሞ በተለያየ መንገድ ብሔራዊ ጥቅም የተመለከቱ ጉዳዮች ሲነሱ ሁሉም ሰው ለብሔራዊ ጥቅም ዘብ መቆም አለበት ተብሎ ይታሰባል። በዚህ ረገድ እንግዲህ ሁሉም የራሱን የበኩሉን አስተዋጽኦ መወጣት አለበት። ቀይ ባሕር ለኢትዮጵያ ኢኮኖሚ፣ እንደዚሁም ደግሞ ከሌሎች ሀገራት ጋር ለምታደርጋቸው የውጭ ግንኙነት፣ ለሃይማኖት ዲፕሎማሲም ቢሆን፣ ለንግድ እንዲሁም ለሌሎች ሌሎችም ጉዳዮች በእጅጉ ጠቃሚ የባህር ክልል መሆኑ ይታወቃል። ስለዚህ ኢትዮጵያ በቀጣይ ወደ ባህሩ ለመመለስ የምታደርጋቸውን ጥረቶች በአንድም በሌላ አጠናክራ መቀጠል አለባት የሚለውን እንደ ማጠቃለያ ወስደን ይህንን ርዕሰ ጉዳይ እዚህ ጋር እንቋጫለን። ከመሸጋገሪያ በኋላ ወደ ሌላኛው ርዕሰ ጉዳያችን እናልፋለን።